የዋንትያ ችግር ባለጊያ ለመሆኗ ነው። አራት ነጥብ ቴንክ ዩ አራት ነጥብ ኩብራ ከጻፍክ በኋላ አራት ነጥብ ዋንትያ ስለማትመልስልሽ ዊክ ናት ብላችሁ ስለምታስቡ ምን መሰልዋት? ዊክ ናት ብላችሁ ኖ፣ ባለጌ ስላልሆነች ነው። እንደ ሌሎቹ ብትሆን እኔ አሁን ቤታዬን፣ ይሄን ኤክስፔክት አላረኩም። እግዚአብሔር ይዋርክሽ ቤታዬን፣ ቴንክ ዩ በእውነት ከቤታይ ይሄን ንግግር ኤክስፔክት አላረኩም። ዋንቲያ እንደሌሎቹ ወታ ከፍ ዘቅ አድርጋ ብትሄድባችሁ አፋችሁን አትከፍቱም። ማልጠብቃት ራሱ ቤታ

ያቺኛዋ አልሽና የሆነች አንገቷ ላይ ጠባሳ ያለባት ቆንጆ ልጅ እሷን ልጆቿን ድሮፕ ስታረግ ታሳየናለች። ሺዝ ቤስት ማማች የዋንትያን እናትነት ልታጣጢ ሄድሽበት። ምን ብታረግ ነው አንቺ ዋንትያን ምታያት? ምታያት ምን ብታደረግ ነው? ምን አጥፍታ? በዘር ምናምን የበዳችሁ ምናምን ዘር ማንነቷን መሰለኝ የሚያሰድባት እንጂ ምን አጠፋች? ምን አድርጋሽ ነው ደግሞ ያውንም ምጠይቅሽ? ዋንትያ ምን አጠፋች? ዋንትያ አትጠጣ፣ አታጭስ። ወንድን አፈቀረች ካልሽ መፍቷን ማፍቀሪያ እድሜዋ ነው። ወንድ ካፈቀረች መፍቷል ምን አገባሽ? ወንድ ካፈቀረች እድሜዋ ነው። እንዱም በደንብ መንዘላዘል አለበት ወይ? ለምን ጃኒ ነው አትናገሪያትም? ማፍቀሪያ እድሜዋ እኮ ነው። ፈንቺ ዋንቴ የፈለግሽውን ሆነው። ዋንትያን ምስ ላይክ አክሰድ ቢያትም ትነቅፊያታለሽ፣ ክሬዲት ትነሻታለሽ። አሁን ደግሞ እናትነቷ እየመዘንሽ ያለች ሆንሽ። ቆንጅየ ልጅ ጋር አንገቷ ላይ ጣዋስ ያለች ውብ ሆነሽ ልጅ ያለች ደስዋጋ ከዛ የሰራቻቸውን ዶሜስቲክ አቢዩዝ ምናምን ከክሬዲት በላይ ክሬዲት ያስፈልጋታል። ለሴቶች በልጅነቷ እድሜዋ የቆመች ወንድ ልጅ የሚደበድብሽ ከሆነ ጥለሽ ውጪ እንደ ቀነኔ እንዳትሆኚ እንዳትሞቺ ብላ ድምፅ የሆነች ጀግና ሴት ናት ዋንቲያ። አንቺ መሆን ያቃትሽ አንቺ መሆን ያቃትሽ ለሽሮ እናሽ እንድችሁን ተብለሽ ስትሰደቢ ለማንኛውም ወንድ ልጅ የሚበድልሽ ከሆነ ጥለሽ ውጪ፣ ቢፎር ኢትስ ቱ ሌት የ18 ዓመት ጨቅላጻ ያስተማረች እና ክሬዲት ሰጪ ነሺ ማን አረግሻች? ዋንቲያ በእናንተ አይነት ክብር እንዲኖራት ኢንተርኔት ላይ እንደናንተ ወታ መሰዳደብ አለባት? እኔ አልገባኝ። ይሄ ነው እናትነት ሲባል፣ እኔ አሁን እናትነት የማንም ጀጅ አይደረግም። ይሄ ነው መጥፎና ጥሩ እናት ምናምን እና ዋይ የዋንቲያን እናትነት የምታጣጢ ነው። አንዳንዴ ይበዛል፣ በነገራችሁ ላይ ይበዛል። በዘር ያበዳችሁ ምናምን ነው ስሙ። የቢታኒያ ላይፍ ስታይል ኮንተንት ከዋንቲያ ሊፕ ሲንኪንግ ኮንተንት ይበልጣል እያልሽ ኦኬ ሀባውት ድምፅ የሆነችው ድራማዎች ሾርት ድራማዎች ቲችንግ የሴቶችን ሕይወት ሊያድን የሚችል ቢታኒያ ልጆቿን ድሮፕ ማድረጓ ዶሜስቲክ አቢዩዝድ የምትሆንን ሴት ህይወት አያድነውም። ሶ ወደ ታች ወርደሽ ዋንቲያ ለሴቶች ድምፅ የሆነችውን ቪዲዮዎች ለቀነኒ ገንዘባውን አውጥታ ስለ ዶሜስቲክ አቢዩዝ ሁለት ነው የሰራችው። ሁለት ሶስት እንደዚህ ነገር ሀቦት እንድነሱ እነሱን ቪዲዮዎች አይተሻቸውም። የአንቺ ፎከስ የብሪታንያ ልጆቿን ድሮብ ማድረግ ነው። ልጆችን ትምህርት ቤት ድሮፕ ማድረግ ኮንተንት ነው። ኦኬ ይሁን፣ ምን ተማራችሁ? ልጆቿን ድሮፕ ከማድረጉ ቢታኒያ ልጆቿን ድሮፕ ትምህርት ቤት ማድረጓ ከልጆቿ ጋር በመጫወቷ ምን ተማራችሁ? ዋንቲያ ባለሽ የሚደበድብሽ ከሆነ ውጪ ብላ ያስተማረችው ለምን እሱን ክሬዲት አልሰጠሻትም? ሊሆን እኔ አሁን ይችል ዲስ ክሬዲቷን ላነሳላት አልችልም። ቢታሚያ ገብቷቸዋል። ቆንጅ የሄድች ናት፣ ደስ ትላለች። ክሬዲቷን አነሳት፣ ግን የዋንትያን እናትነት አታጣጢ። እኔ በህይወት እያለሁ የዋንትያን እናትነት አታጣጢ። ዋንቲያን ክሬዲት ማሰጫት ኢትዮጵያውያን ተሰብስበው ረድቷት ምናምን በታያት ሁሌ ያቺ ህፃን ልጅ ልጇን ጀርባዋ ያዘለችን ዋንቲያ ብቻ ነው ማየት የምትፈልጊው አይደለም። እኔ ቢያደርገኝ ብችል የረዳቻት ኢትዮጵያውያን ገንዘባችሁ ይመለስና ያንን ስቶሪዋን ካንስል ባረገው ደስ ይለኛል። ያንን ብቻ ነው ማየት የምትፈልጊው፣ ያ የምታይው ዋንቲያ ላይ እሱን ብቻ ነው ማየት የምትፈልጊው ባገኘሽው አጋጣሚ ባገኘሽው አጋጣሚ ዋንት እያለ ቆመሽ መናገር የምትፈልግ፣ ግፍም ቢሰራባት ፌር ያልሆነ ነገርም ቢሰራባት፣ ያ ዋንቲያ እንዲናት ዋንቲያ እንዲ አላረገችው። ቆንጆ ስለሆነች ምናምን ምንድን ነው ውበት በፊፊት ትቀናላችሁ። ቆንጆ ስለሆነች ላስታይ ህፃናት ልጆች ናቸው። የምታደርሻትን ልጅ ለምን ካልሰበርኳት ኳት የምትሆን ቁጭ ብዬ ሳስበው ዩቱብ መቶ ሺ ፎሎወር ሰብስክራይበር አግኝታለች። ችን ስለሆነ ዩቱብ እየመጣች ስለሆነ ዩቱብ ቪው ልትይዝብሽ ስለሆነ ነው። አይ ዶንት ኖ ዋይ ለምን ዩቱብ ከፍ እያለ ስለሆነ ነው። ከሰላም ተስፋዬ ወደ ዋንትያ፣ ሰላም ተስፋዬ ስለ ሰዎቻት ዋንትያ ግን ዩቱብ ላይ እየሄደች ሽዝ ጌቲንግ ቢገር ኦን ዩቱብ ነው። ምንድን ማለት አልገባኝ። ለምን ተወደደች ነው? ዩቱባውን መቶ ሺህ ገብቶላታል አለ ሰብስክራይበርስ። ዋንትያ እሱ ባዘር አድርጎች ነው ትንሽ ያታልሽ ልጃችን ኮቶና ላይክ ሳታድግ ምናምን ዋንት ያን እንደዚህ ምናምን የምትሉ ሰዎች እኔ አይ ዶንት ኖ ላይክ በእናንተ መቀመጫ ስለሆነ የምታዩኝ፣ እናንተ ሰውን በዚህ ደረጃ ስለሆነ የምትጠሉት፣ እንደዚ አይነት ጭንቅላትም የለኝምም፣ ልውረኝም አይችልም ስታጠፋ እንደ ሚዲያ ሚዲያ ላይ መታ ስታጠፋ ማየት ያለብኝን እንደ እህት እንደ ታላቅ ቁጭ አድርጌ እናገራታለሁ እተቻታለሁ መተችታትን ደግሞ ጠቀማት እንጂ አልጎዳትም ሶ አንዳንዶች ደግሞ አላችሁ ቁጭ ብላችሁ ከሌላ ነገር ጋር አያይዛችሁ የሰውን ጭንቅላት እምትመርዙ ሰዎች አላችሁ እናንተ ሲጀመር እኔን አትወክሉኝም እኛንም አትወክሉንም ነው እዛው ሚዲያ ላይ ያሉትን ከብቶችና በጎች ነው የምትወክሉት በተቀራይ እኛን አትወክሉንም ነው ከዋንቲያ የበለጠ ትላንትም ያልኩትን ነው። እናንተም በጽሞና እንድትከታተሉ የምፈልገው ከዋንት ከዋንቲያ የበለጠ በሚገባት ቢታኒያ ናት ብዬ ተናግሬ ያለው እና በጣም ብዙ ሰው ስትሳደቡ ነበረ። ምናምን ምናምን፣ እንዴት እሷ ቢታ ዋንቲያን እንደዚህ ምነው? አይደለም፣ ዋንቲያ ጥሩ ልጅ ናት፣ ሰርታለች፣ ተንቀሳቅሳለች፣ ጎበዝ ናት። በጥረቷ ደግሞ ጥሩ ነገር እያደረገች ነው፣ እየተከፈላት ነው፣ እየተጠቀመች ነው። በቃ ጥሩ ነገር ላይ ነው ያለችው ከቲክቶክ አዋርዶ የበለጠ እግዚአብሔር የሸለማት ይበልጣል። እችን የበሰለች ጣፋጭ ልጅ እግዚአብሔር ሰጥቷታል። በልጅነት እድሜዋ በቃ ከዚህ ጤነኛ ልጅ አንዳንዴ ሰዎች የማይመለከቱት ነገር አለ። በጤነኛ ልጅ ማቀፍ እኮ ማለት እኮ እግዚአብሔር ሲባርክሽ አንዳንዴ በጣም እኮ በልጅሽ ስትረስ ሁልሳቶኝ በቃ ማለት የምትበላው ብለሽ ማሰብ እና መድኃኒት ልግዛላት ብሎ ማሰብ እኮ በጣም ይለያያል። አቅም ሳይኖርሽ ዳም ሆነሽ እንደዚህ አይነትም ልጅ ይዘሽ ከባድ ነው እና አንዳንዴ የሰጠንን መመልከት ያቅተናል፣ ያደረገልንን መመልከት ያቅተናል። ወይንም ደግሞ ትላንትና ዋንቲያ ረጅ ሳይኖራት ቀርቶ ቢሆን ስ ሰዎች ሳያውቋት ቀርቶ ቢሆንስ ኑሮ ገብቷቿ የተደረገላት ይበልጣል። እግዚአብሔር በሕይወቷ ያደረገላት ይበልጣል። ስለዚህም እግዚአብሔር በሕይወቷ ያደረገላት ነገር ደግሞ በስቶ ሳለ በስቶ ሳለ ለሌሎ ባይዛወይ ዋንቲያን ብቻ አይደለም ሌሎቻችሁም ድንግላታችሁ እንድከፍቱ የምፈልገው ነገር ይህን ነው። እግዚአብሔር በዚህ ደረጃ አክብሯት የሆነ ነገር ላይ አልተመጣውም ተብሎ ላይክ በሌላ ነገር ውስጥ ገብቶ ማሰብ ራሱ ትክክል አይደለም። አንዳንዴ እግዚአብሔርን እንደማስቀየር ነው ምቆጥረው እኔ በራሴ ማለት ነው። ሌሎቻችሁ ደግሞ ከዘር ጋ ታገናኛላችሁ። ምንም ከዘር ጋ የሚገናኝ ቲክቶክ አዋርድ ላይ ከዘርም ከፖለቲካም ጋር ምንም ያገናኘው ነገር የለም። በነገራችን ላይ ይሄ እመን ካለመናችሁ መብታችሁ ነው። እናንተ በምትፈልጉት ወይ ስለምታስቡ እና እናንተ እንደምትፈልጉት ሰዎች እንዲረዷችሁ ስለምትፈልጉ እንጂ ዘረኝነትም ብሔርተኝነትም ፖለቲከኛነትም ምንም ነገር የለም። ቲክቶክ ላይ የሰራ ሰው ይሸልማል፣ የተመረጠ ሰው ይሸልማል። አለቀ በቃ። እናንተ ናችሁ እንትን እያወጣችሁ ያላችሁት በዚህ መስፈርት እንደዚህ እንደዚህ ያላችሁ እናንተ ኦዲዮንሶቹ፣ ተመልካቾቹ ያውም ከሀገር ማዶ ውጭ የተቀመጣችሁ ቁጭ ብላችሁ መስፈርት የምታወጡት ፕሮግራሙን ያዘጋጀው ሽልማቱን ያዘጋጀው ይህንን ነገር ክሬት አድርጎ ሰዎች ማለት እንደዚህ አይነት ሽልማት ይገባችኋል ብሎ ያደረገው ሰው ሳይወስን ሚዲያ ላይ ያላችሁ ሰዎች ናቸው። በብዛት እንደዚህ አይነት እዛ ቲክ ከገቡት ሰዎች መሀል ዋንትያ መግባት ነበረባት ላይ አሁን ከገቡት አሁን ለምሳሌ የሆነ ሰው ገብቷል፣ መግባት የለበትም። አበበ ከበደ አይደላችሁም፣ የሆነ ልጅ ብቻ የሆነ ሰው ገብቷል፣ መግባት የለበትም። አሁን እንዴት በሉኝ፣ እንዴት በሉኝ። ቀን ከሌሊት ላይቭ ላይ ተዘብዝፎ ነው የሚውለው፣ ተዘብዝፎ ነው የሚውለው። አንድ ቀን ምንም ነገር የለው ምናምን ነገር በሰው የታወቀ ምናምን ዋንትያ ደግሞ አትሊስት ከእንደዚያ አይነት ሰው ጋር ስታነጻጽሩ በባህሉም ትሳተፋለች፣ በሆነ ነገሩም ላይ አለችበት። መግባን ነበረባት። ስታነጻጽሩ ማለት ነው። ተረዳችሁን? ያደለ ከዛ ውጭ ግን ደግሞ ዋንትያን የማልቀበላት አንድ ነገር አለ። ልጅ ስላለኝ ነው። ይሄ አያስኬድም። ይሄ አያስኬድም። እኔ ለዋንትያ ታውቃላችሁ፣ ሁሌ ደጋፊዋ ነኝ። ፊንገር ሁሉ ስትሰድባት ማንም ሳይቆም የቆንኩላ ልጅ ነኝ። በዘሬም አንድ ሆነ አይደለም፣ ግን ትክክል አግባብ ባልሆነ ጊዜ ቆም ያለው ግን ይሄ በልጅ ያለችው ግን ልጅ ማውጣት አለብሽ፣ ዋንቲያ እዚህ ጋር ልጅ መግባት የለበትም። ምንም የሚያገናኘው ነገር የለም። አሁን ከተመረጡት ሰዎች እንዳለ ልጅ ያላቸው ይኖራቸዋል። ቢታይ ልጅ ያላቸው ግማሹ የካደ፣ ግማሹ ያስወረደ፣ ግማሹ ያለው ነው። እና ዋንትያ የሁሌውን ነገር እንትን ሲል አይሰማሽ። እናትነት እኮ ጥንካሬ ነው። አንቺ በለጋ እድሜሽ ወልደሽ እንደዛው ምጥ በሚከብድ ሰዓት ወልደሽ፣ እግዚአብሔር ምስክሬ ነው፣ እየቀለድኩ አይደለም። እናትነትን ትልቅ ቦታ ስጪው። እንደዚህ አውርደሽ ለምን አልተመረጥኩም ስላለኝ ብለሽ ራስሽ እንደዛ አውርደሽ አትይ። እናትነት ትልቅ ነው። ላይክ ላይክ፣ እንዴት ብዬ ልንገርሽ? እንደዚህ አይነት ቦታ ላይ ማስገባት የለብሽ። ቅቶሻል። ቦታ ስጪው፣ እናትነትን ቦታ ስጪው ዋንትያ አይሰማሽ ልጅ ስላለሽ ስለሌለሽ አይደለም። በአሁን ሰዓት ማለት ነው እዚህ ሀገር አሜሪካን ሀገር ብትመጭ አምስት ያላትን ማለት ነው እግሯን ስሞ እግሯን ስሞ እግሯን ልሶ ነው የሚያገባት አሜሪካን ሀገር እግሯን ልሶ አምስት ያላትን ማለት ነው። እንዲያውም ልጅ ካለሽ ትራራ ያለሽ አንጀት ለልጅ የምታስብ ማሰብ ትጀምሪያለሽ፣ ምናምን ነገር እና ሁል ጊዜ የሆን ነገር ሲሰማሽ ልጅ ስላለኝ ነው ብለሽ እንትን አትበይ። ልጅ መኖር መቆመጥ አይደለም። ልጅ ስላለሽ አይምሮሽ መታመም አይደለም። የእግዚአብሔር በረከት ጸጋ ስለሆነ ሁል ጊዜም ጭንቅላትሽ ላይ የሆን ነገር ሲፈጠር ልጅ ስላለኝ ነው አትበይ። እሺ ላቸዋል ለምሳሌ ከገቡት ሰዎች መሀል ዋንቲያ አይሩን ላይክ በእናንተ መቀመጫ ስለሆነ የምታዩኝ እናንተ ሰውን በዚህ ደረጃ ስለሆነ የምትጠሉት። እንደዛ አይነት ጭንቅላቱም የለኝምም፣ ሊኖረኝም አይችልም። ስታጠፋ እንደ ሚዲያ ሚዲያ ላይ መታ ስታጠፋ ማየት ያለብኝን እንደ እህት እንደ ታላቅ ቁጭ አድርጌ እናገራታለሁ፣ እተቻታለሁ። መተቻታቱን ደግሞ ጠቀማት እንጂ አልጎዳትም። ሶ አንዳንዶች ደግሞ አላችሁ ቁጭ ብላችሁ ከሌላ ነገር ጋር አያይዛችሁ የሰውን ጭንቅላት እምትመርዙ ሰዎች አላችሁ እናንተ ሲጀመር እኔን አትወክሉኝም እኛንም አትወክሉንም እዛው ሚዲያ ላይ ያሉትን ከብቶችና በጎች ነው የምትወክሉት በተቀረ እኛን አትወክሉንም ሶ ከዋንቲያ የበለጠ ትናንትም ያልኩትን ነው እናንተም በጽሞና እንድትከታተሉኝ የምፈልገው ከዋንቲያ የበለጠ በሚገባት ቢታኒያ ናት ብዬ ተናግሬ ያለው እና በጣም ብዙ ሰው ስትሳደቡ ነበረ ምናምን ምናምን እንዴት እሷ ቢታ ዋንቲያን እንደዚህ ምን ነው አደለም ዋንቲያ ጥሩ ልጅ ናት ሰርታለች ተንቀሳቅሳለች ጎበዝ ናት በሰር በጥረቷ ደግሞ ጥሩ ነገር እያደረገች ነው እየተከፈላት ነው እየተጠቀመች ነው በቃ ጥሩ ነገር ላይ ነው ያለችው ከቲክቶክ አዋርዶ የበለጠ እግዚአብሔር የሸለማት ይበልጣል። እችን የመሰለች ጣፋጭ ልጅ እግዚአብሔር ሰጥቷታል። በልጅነት እድሜዋ በቃ ከዚህ ጤነኛ ልጅ አንዳንዴ ሰዎች የማይመለከቱት ነገር አለ። በጤን ጤንኛ ልጅ ማቀፍ እኮ ማለት እኮ እግዚአብሔር ሲባርክሽ እኮ ነው። አንዳንዴ በጣም እኮ በልጅሽ ስትረስ ሁልሳቶኝ በቃ ማለት የምትበላው ብለሽ ማሰብ እና መድኃኒት ልግዛላት ብሎ ማሰብ እኮ በጣም ይለያያል። አቅም ሳይኖርሽ ደሀም ሆነሽ እንደዚህ አይነትም ልጅ ይዘሽ ከባድ ነው እና አንዳንዴ የሰጠንን መመልከት ያቅተናል፣ ያደረገልንን መመልከት ያቅተናል። ወይንም ደግሞ ትናንትና ዋንቲያ ረጅ ሳይኖራት ቀርቶ ቢሆን ሰዎች ሳያውቋት ቀርቶ ቢሆን ኑሮ ገብቷቸዋል። የተደረገላት ይበልጣል። እግዚአብሔር በሕይወቷ ያደረገላት ይበልጣል። ስለዚህም እግዚአብሔር በሕይወቷ ያደረገላት ነገር ደግሞ በስቶ ሳለ በስቶ ሳለ ለሌሎ ባይዛወይ ዋንቲያ ብቻ አይደለም። ሌሎቻችሁ ግላታችሁን እንድከፍቱ የምፈልገው ነገር ይህን ነው። እግዚአብሔር በዚህ ደረጃ አክብሯት የሆነ ነገር ላይ አልመጣውም ተብሎ ላይክ በሌላ ነገር ውስጥ ገብቶ ማሰብ ራሱ ትክክል አይደለም። አንዳንዴ እግዚአብሔርን እንደማስቀየር ነው ምቆጥረው እኔ በራሴ ማለት ነው። ሌሎቻችሁ ደግሞ ከዘር ጋ ታገናኛላችሁ። ምንም ከዘር ጋር የሚገናኝ ቲክቶክ አዋርድ ላይ ከዘርም ከፖለቲካም ጋር ምንም ያገናኘው ነገር የለም። በነገራችን ላይ ይሄ እመን ካላመናችሁ መብታችሁ ነው። እናንተ በምትፈልጉት ወይ ስለምታስቡ እና እናንተ እንደምትፈልጉት ሰዎች እንዲረዷችሁ ስለምትፈልጉ እንጂ ዘረኝነትም ብሔርተኝነትም ፖለቲከኛነትም ምንም ነገር የለም። ቲክቶክ ላይ እየሰራ ሰው ይሸልማል፣ እየተመረጠ ሰው ይሸልማል። አለቀ በቃ። እናንተ ናችሁ እንትን እያወጣችሁ ያላችሁት በዚህ መስፈርት እንደዚህ እንደዚህ ያላችሁ እናንተ፣ ኦዲዮንሶቹ ተመልካቾቹ፣ ያውም ከአገር ማዶ ውጭ የተቀመጣችሁ ቁጭ ብላችሁ መስፈርት የምታወጡት ፕሮግራሙን ያዘጋጀው ሽልማቱን ያዘጋጀው ይህንን ነገር ክሬት አድርጎ ሰዎች ማለት እንደዚህ አይነት ሽልማት ይገባቸዋል ብሎ ያደረገው ሰው ሳይወስን ሚዲያ ላይ ያላችሁ ሰዎች ናችሁ በብዛት እንደዚህ ነ። በዛ ቲክቶክ ላይ ያላችሁ በዘር አበዳችሁ ምናምን ምናምን ዋንቲያን ከድሮ ጀምሮ ትጠያታለሽ ዋንቲያን እንደዚህ ምናምን